ሂደት ውስጥ የገቢ ተቋሙን ወይም ደግሞ ዘርፉን አንዱ ከሚፈትኑት ውስጥ የማዘመን ላይ እስከ ወረዳ ድረስ ነው። ስለ ገቢ ስናነሳ ከፌዴራል አንስተን እስከ ኢትዮጵያ በጣም ትልቅ ሀገር ናት። መዋቅሩም ሁኔታ በጣም እስከ ቀበሌ ድረስ ነው ያለው። ገቢም በዛ ልክ ነው፣ እስከታች ድረስ ነው ተዘርግቶ ያለው እና ይህንን ለመዘመንና የታክስ ስርዓቱን ለማስተዳደር የመረጃ ፍሰቱ መተሳሰር አለበት። አንዱ እሱ ነው። አንዱም የኢኮኖሚ የሚያመነጫውን ገቢ በአግባቡ ለመሰብሰብ የሚፈትነን ይሄ ነው ማለት ነው። ሌላው ደግሞ የጥራት ያለው ውሳኔዎችን ለማስተላለፍ የመረጃ ትስስር ፍሰቱ መጠናከር አለበት። ይሄ ደግሞ ለማድረግ በቴክኖሎጂ ዘመኑ የዲጂታል የቴክኖሎጂ ዘመን ነው። ከዚህ አንፃር የጀመርናቸው ነገሮች አሉ። ይህንንም ገዝቶ እስከታች ድረስ የማውረድ ጉዳይ ነው። አንዱ ፈተና ይሄ ነው ማለት ነው። ይሄ አንዱ የሚታዩትን ችግሮች የሚቀርብ በስነ ምግባርም በኩል እዛም እዚህ ተንጠባጥበው የሚቀሩትን ሳንሰባሰባቸው የምንቀራቸውን ገቢዎች በክልልም ይሁን በፌዴራል ይሄ መብት፣ አንዱ መብት ነው የሚሆነው ማለት ነው። አንደኛ ይሄ በደንብ ውይይት ያደረግንበትና ለሀገር ደረጃ ለምቶ ዛሬ ስራ ላይ ያሉትን ቴክኖሎጂዎች፣ ያሉትን ኢንፍራስትራክቸሮች ለዚህ የሚያስፈልጉ ግባቶችን አማልቶ እያንዳንዱ ክልልና ከተማ አስተዳደር እስከ ታች ድረስ ስራዎችን አጠናክሮ እንዲሰራ የሚያስችሉ ይት ነው ያደረገው፣ ነው ይሄ አንዱ ችግራችን የምንፈታበት አንዱ በደንብ የታየበት ነው ማለት ነው። ሌላው ያየንበት ምንድን ነው? የአቅምና የተቋም የማስፈጸምና የመፈጸም አቅም ነው። ይሄ ብዙ ነገር ነው የሚይዘው እዚህ ውስጥ የምናየው የገቢ ዘርፍ ላይ ያሉ ተቋማቶች የኢትዮጵያን የቀጣይ የገቢ ዘላቅነት ወጪም የራስን ወጪ በራስ ገቢ የመቻል ነጻነትን የማጠናከር ጉዳይ እዚህ ዘርፍ ላይ ተቋማትን አጠናክሮ የማየት ጉዳይ ነው። እዚህ አካባቢ ላይ ያሉት ክፍተቶች አሉ። እስከ ታችኛው ድረስ አሁን አሁን ላይ በፌዴራል ደረጃ ከፍተኛ ትኩረት ተሰጥቶ ገቢ ላይ እየተሰራ ነው። ወደታች በምንድበት ጊዜ ደግሞ የገቢ የገቢ ተቋማት አቅምን ማጠናከር ወጣ ገባነት ነው ያለው አንዱ ክልሎች የራሳቸውን አቅም ፈጥሮ ኢኮኖሚ የሚያመነጨውን የገቢ አቅም አሟጦ መሰብሰብ ላይ አንዱ ክፍተት እዚህ ጋ ነው ማለት ነው። ስለዚህ ይህንን አሁን ያነሳውን ጥያቄ ለመመለስ ወጪያቸውን ለመቻል እዚህ አካባቢ ላይ ትኩረት አድርጎ መሰራት አለበት። ዛሬ እዚህ ላይ የታደሙ አጠቃላይ ባለድርሻ አካላት የክልል ምክትል ርዕሰ መስተዳድሮችም ጭምር የተሳተፉበት እነዚህ ነገር ነገሮች በትኩረት ይዞ በቀጣይነት በአቅማቸው ልክ እያጣጣሙ እየፈቱ ከፌዴራልም ጋራ የማናባብ ስራዎችን ስራ እንዲሰሩም ጭምር ነው ማለት ነው። አንዱ ትልቁ ነገር እዚህ አካባቢ ላይ ነው ማለት ነው። ሌላው ደግሞ የአቅም ክፍተት የሰው ሀይል ነው። የሰው ሀይል ብቃት ቴክኖሎጂን ስታመርት ቴክኖሎጂን ደግሞ አቅም ፈጥሮበት ተግባራዊ የሚያደርግ የሰው ኃይል አደረጃጀት ያስፈልጋል። አደረጃጀቱ በዛ ልክ መውረድ አለበት። የሰው ኃይልን በዛ ልክ ማብቃትና ግብአት መሆን አለበት። እዚህ ላይ ትኩረት ተደርጎ ሊሰራበት ይገባል ማለት ነው። ሌላው መረጃ ነው። መረጃ ከታክስ ከፋው ጋር በየአመቱ የታቀደውን እቅድ ማሳካት ላይ ኢትዮጵያ ሰፊ ርቀት ሄደናል። ትናንት ከነበር ነው። 2011 ላይ ስናይ የነበረው ምንድነው? 277 ቢሊዮን፣ ዛሬ ላይ ወደ አንድ ነጥብ አራት ትሪሊየን ደርሰናል። ለ2018 ከሁለት ትሪሊየን በላይ እቅድ ታይዟል። ይሄንን ተሸክሞ ሊያስፈጽም የሚችል ተቋማዊ አደረጃጀት የተቋማ ደረጃጀቶች ሊኖሩ ይገባል። ከላይ ተነስቶ እስከ ታች ድረስ እነዚህ ነገሮች ላይ ናቸው። አንዱም ፈትነን ሌላ የሕግ ተገዥነቱ ነው። የሕግ ተገዥነቱ ነው። አንደኛ የኢትዮጵያ የታክስ ፖሊሲ በራስ ከሰሩት በራስ አሳውቆ መክፈል። እዚህ ውስጥ ምን አለ? መብትና ግዴታ አለ ማለት ነው። በራሳቸው አሳውቆ የሚከፍሉ እንዳሉ ሁሉ የማጨበርበርና ስወራ ላይ የተሰማሩ አካላቶች አሉ። እነዚህም በጋራ በቅንጅት ቅድም እንደተነሳው ተባብረን ሆሪዘንተሊ በተዋረድና በጎንዮሽ ከክልል ጋር ከፌዴራል ጋር ተናበበ ተቋማዊ ትስስር ፈጥረን ችግሮችን መቅረፍ ላይ መራበራብ ያስፈልገላል። አንዱ እነዚህ ችግሮች ናቸው ማለት ነው ማነቆይ የሆነዋል ሁላችንም የምንገዛው ህገ መንግስቱ ውስጥ ባሉ ድንጋጌዎች ነው። በተግባርም አሁን በስብሰባው ስንነጋገርባቸው የነበሩ ችግሮች አንዳንዶቹ ምንጫቸው ወይም መፍትያቸው በህገ መንግስቱ ውስጥ የሚገኝ ናቸው። አንዳንዶቹ ደግሞ ከዛም ያለፈ ነው መፍትሄው። ስለዚህ በዚህ ውይይት አንድ ትልቅ ነገር ተገኘበት ብዬ የማስበው አንደኛ በህገ መንግስቱ ድንጋጌዎች ላይ የጋራ መግባባት በድጋሚ በተጠናከረ ሁኔታ ያው ሁሉም ሰው የህገ መንግስቱን ድንጋጌዎች ያውቃል ብለን ነው የምናስበው። ግን ከተፈጠሩት ችግሮች አንጻር እያንዳንዱን ችግር ለመፍታት የሚያስችሉት የትኞቹ የህገ መንግስቱ ድንጋጌዎች አሉ። አንዳንዶቹ ደግሞ ቅድም እንዳልኩት ከህገ መንግስቱ በህገ መንግስቱ ሊፈቱ የማይችሉ ወደፊት ሌላ መፍትሄ የሚፈልጉ ህገ መንግስታዊ ማሻሻን ጭምር የሚጠይቁ ስለሆነ እነሱንም ለይተናል። ግን በህገ መንግስቱ ውስጥ ልንፈታቸው የምንችል የተጣጣመ እንግዲህ የፌዴራል ስርዓት ስንል ትልቁ ምሰሶ የተለያዩ ምሰሶዎች ያሉ ግን አንዱና ዋነኛው ፊስካል ፌዴራሊዝም ነው። ራስን በራስ ማስተዳደር ያለ ገንዘብ ሊሆን አይችልም። ስለዚህ ሁሉም የራስን በራስ የማስተዳደር መብት ሲሰጠው ያንን የማስተዳደር ስልጣኑን ተግባራዊ የሚያደርግበት ገንዘብ እንዴት ያገኛል? ይሄ ገቢ ደግሞ የንግዱን እንቅስቃሴ በማያውቅ ኢንቨስትመንትን በማያውቅ መንገድ እንዴት መሰብሰብ ይችላል? ሚዛኑን በጠበቀ መንገድ እንዴት መሄድ ይችላል የሚለው ነው። ስለዚህ በክልልና በክልል መካከል የተጣጣመ ነገር እንዲኖር፣ በመካከላቸው ያለውን ግንኙነት የማይጎዳ አሰራር እንዲኖር፣ በተመሳሳይ ደግሞ በፌዴራልና በክልል መካከል የተጣጣመ አሰራር እንዲኖር፣ በተለይም አንዳንድ በአተረጓጎም ረገድ የሚፈጠሩ ችግሮች ግብር ከፋዩ ላይ ችግር እንዳያስከትሉ ጥሩ አቅጣጫ የተያዘበት ስብሰባ ነው ብዬ ነው የማስበው። ይሄ አንዱ ቀደም ካነሳሁት በተጨማሪ ህጋዊነትን ከማረጋገጥ የወጡ በዘርፉ የወጡ ህጎች አስራ ስርዓቶችን ጠብቆ ታክስ ከፋው በዛ ልክ አሳውቆ የሚጠበቅበትን ባደራ የተሰጠውን መብትና ግዴታውን ተወጥቶ ስለ መክፈሉ የገቢ ተቋማት የሚያረጋግጡበት ቱልስ ናቸው፣ መሳሪያዎች ናቸው። እነዚህ አሁን ያነሳቸው ማለት ነው። እነዚህ መሳሪያዎች የሚጠቅሙ ምንድ ነው? አንደኛ ትክክለኛውን መምጣት ያለበት በህጋዊ ስርዓት አሳውቆ እየከፈለኝ ነው ወይ የሚለውን መተማመን ለመፍጠር የሚታደርግበት መደበኛ አሰራሮች አሉ፣ ኦዲት የምንለው ማለት ነው። ከዛ ባለፈ ደግሞ በተለያየ መልኩ ሊንጠባጠቡ የሚችሉ ስህተት በመፈጸም ባለማወቅ ትምህርት የሚሰጥበት ለይተ መምጣት ያለበትን ገቢ ለሀገር የምታመጣበት አካሄዶች ናቸው። በሁለተኛ ደረጃ ሆነ ተብሎ የሚጭበረበሩ ስወራዎች በሐሰተኛ ማንነት፣ ሐሰተኛ ደረሰኝ፣ ሐሰተኛ ግብይቶች የሚካሄዱበት ሁኔታዎች አሉ። ሐሰተኛ ማንነት ስል አሰተኛ የንግድ ፍቃድ አውጥቶ በገበያው ውስጥ የሚሰሩ አሉ። እነዚህ የሚያመነጩት መረጃዎች የገቢ አሰባሰቡን ፍትሐዊነት የሚጎዱ ናቸው። እነዚህን ፈትሸ ወደ ህጋዊ ስርዓት የምታመጣበትና የምታርምበት በህግም ተጠያቂ የምታደርግበት አግባቦች ናቸው ማለት ነው። ስለዚህ እነዚህን ቱልሶችን አቅም ፈጥረ ለመሄድ አንደኛ አሁን በፌዴራል ደረጃ እየተፈጠረው አቅም ከአደረጃጀትም ጀምሮ በክልል ደረጃ ተናቦ መሄድ አለበት የሚለው ነገር ነው። የተግባባ ነው። በሁለተኛ ደረጃ አደረጃጀቱና የሰው ኃይል በዚህ መሄዱ ብቻ ሳይሆን አቅም መፍጠር የመረጃ አቅምም መፍጠር የባለሙያ ብቃትን በስልጠናና በቴክኒክ ማብቃትን ይጠይቃል። እዚህ ላይ ጥያቄዎች ሰፊ ናቸው። እነዚህን ጥያቄዎች እንደ ፌዴራል ለመመለስ በቅድ እየሰራን ነው። በሁለት መልኩ ነው አቅም ለመፍጠር የምንሄደው የምንደግፋቸው። አንደኛ የገቢዎች ሚኒስቴር በራሱ በጀት እና ምናልባት አጋር ድርጅቶች የሚደግፉበትን አግባብ የሚመጡትን ሀብቶች ወደ ታችም ማካፈል እና በስልጠና አግባብ አቅማቸው ማጉልበት ነው። በሁለተኛ ደረጃ የምናየው ምንድነው? ክልሎች በራሳቸው በጀት ይዞ ዘንድሮ ላይ በተለይ ወደ ሰባት ሺህ ስልጠና ነው ጥያቄ የቀረው ፍላጎትን ለይተናል። ከዛ ውስጥ በፌዴራል የምንመልሰው በጀት አለ። ቅድም ባልኩት አግባብ በራሳቸው በራሳቸው እዛው በጀት ይዞ ከዚህ ባለሙያ ሊከን አቅማቸው የምንፈጥርበት እና እዚህ የተፈጠረውን አቅም እዛም ማጋባት እና ማጠንከር ያስፈልጋል። በዛ ልክ አቅማቸውን ለማጠንከር እየሄድንበት ነው ያለው ማለት ነው። ሌላው የምናየው ምንድነው ነው የመረጃ ቅብብሎች ነው። መረጃ ላይ መተሳሰር በጋራ ተሳስሮ በቅንጅት የኦፕሬሽን ስራዎችን መስራት ነው። ኦፕሬሽን ስራ የደረሰኝ ስርዓት ላይ የማስተማር ቅድም ያለው እንዳለ ያስቀድመህ ነገር ግን ደግሞ ይህን ክትትል እያደረግ ከስርዓቱ ውጭ የሚወጡትን ሆነ ብለው ለመጨበርበርና ወደ ስወራ የሚወጡትን በኢንቴሊጀንስ ስራችንና በኦዲት ስራችን በልዩ ምርመራችን ወደ ስርዓት የምናመጣበት የመረጃ ፍሰት ቅብብሎች ላይ መናበብና ጥያቄዎች ሲመጡ ፈጣን መረጃ የመስጠት ትክክለኛ መረጃ የመስጠት እዚህ ላይም ተግባብተናል ማለት ነው። በዚህ አግባብ እንሰራበታለን። አዲሱ የገቢ ግብር አዋጅ እንግዲህ ለ በተለይ ለባለ ሀብቶችም ጠቃሚ ነገሮችን ይዞ መጥቷል። ከዛም በላይ በአነስተኛ የንግድ ስራ ላይ ለተሰማሩ ሰዎች ደግሞ ሲፈጠርባቸው የነበረውን ጫና ማቃለል የሚያስችል በተለይ የመልካም አስተዳደር ችግሮችን መቅረፍ በታክስ ረገድ ሲያጋጥሙ የነበሩ ችግሮችን መቅረፍ የሚያስችሉ ድንጋጌዎችን ይዞ መጥቷል። አሁን ጥሩ ነገር በዚህ ስብሰባ የሰማ ነው፣ ሁሉም ክልሎች አዲሱን የገቢ ግብር አዋጅ ወደ መተግበር ገብተዋል፣ በየአካባቢያቸው አስጸድቀው ወደ ስራ ገብተዋል። እንግዲህ አዲሱ የገቢ ግብር አዋጅ እስከዛሬ በነበረው የገቢ ግብር አዋጅ ውስጥ የታዩ ችግሮችን፣ ለግብር ከፋዩ ትልቅ እንቅፋት የሆኑ ነገሮችን ያቃልላል። በሂሳብ አያያዝ ረገድ፣ በአደረጃጀት ረገድ አዳዲስ የተፈጠሩ ነገሮች ስላሉ እነኛን ከግምት ውስጥ ባስገባ ሁኔታ ግብር ከፋ ህብረተሰብ የሚፈለግበትን ግብር ያለምንም ችግር መወጣት የሚያስችሉ አዳዲስ ስርዓቶችን ደንግጓል እና በዚህ ስብሰባ የአንዱ የተነጋገርነው ይሄ ነው። ሁለተኛው አዲሱ የገቢ ግብር አዋጅ እንግዲህ ዋናው ነገር የታክስ መሰረትን ማስፋት ነው። እስከዛሬ ግብር በሚከፍሉ ሰዎች ላይ ዝም ብለን ተደራራቢ ጫና ማምጣት ሳይሆን የታክስ መሰረቱን በማስፋት ሁሉም ገቢ የሚያገኝ ሰው በእኩል ግብር እየከፈለ ለሀገር ልማት አስተዋጽኦ ማድረግ የሚያስችልበትን ስርዓት ነው የዘረጋው። ስለዚህ ይሄ ስርዓት እንዴት ነው ተግባራዊ የሚሆነው? ግብር መሰረትን በማስፋት ረገድ ክልሎች ምንድን ነው ሚናቸው የሚሆነው? በተለይም እነኝህ በአነስተኛ የንግድ ስራ ላይ የተሰማሩ ሰዎች አሁን በተዘረጋው ቀለል ያለ የግብር አከፋፈል ስርዓት ተጠቅመው ግዴታቸውን እንዲወጡ ማድረግ የሚቻለው በምን ሁኔታ ነው የሚለው ላይ ተግባብተናል፣ ተወያይተናል። አንዳንድ አፈጻጸም ማብራሪያዎች የሚጠይቁ ጉዳዮች አሉ። እነሱንም በአጭር ጊዜ ውስጥ በገንዘብ ሚኒስቴር በኩል ማብራሪያ የሚሰጥባቸው ይሆናል። ሁለተኛ፣ በደንቡ ውስጥ ሊካተቱ አሁን የተዘጋጀ ያለ የገቢ ግብር ደንብ አለ፣ አዋጁን ማስፈጸሚያ። እሱም ላይ ተነጋግረናል። ቅንጅታዊ አሰራር በብዙ መልኩ ማንሳትና ማየት ይቻላል። ለኢትዮጵያ አይነት የፌዴራል ስርዓት የሚከተሉና የተለያዩ ክልሎች ባሉበት ከተማ አስተዳደሮች ባሉበት አንደኛ የኢትዮጵያ ያወጣችውና ቅንጅታዊ አሰራርን ለማጠናከር ተናበን ስራዎችን ለመስራት በተለይ ይሄ ዘርፍ ቅንጅትን በጣም የሚፈልግ ነው። ይሄን የምናነሳው ምንድነው፣ ግብይት የሚካሄደው በአራቱም የኢትዮጵያ ማዕዘን የትራንዛክሽን እንቅስቃሴ ግብይቶች ከመርካቶ ይሰራጫል፣ ከሌላውም ይመጣል ማለት ነው። የመረጃ ፍሰቱ ዝጋ ነው ማለት ነው። እነዚህ የመረጃ ፍሰት ለገቢ አሰባሰብ በጣም ወሳኝ። ስለዚህ ቅንጅት ስንል በጎንዮሽ ክልል ከክልል ከተማ ጋር፣ በተዋረድ ከፌዴራል ጋር የተናበበ ስራዎችን መስራት ያስፈልጋል። አንደኛ ህጋዊ ስርዓቱን ህጉንም ራሱ አጣጥመን ሜዳውን የተጣጣመ አድርገን ተግባራዊ ማድረግ መቀናጨት ያስፈልጋል ማለት ነው። ይሄ ካልሆነ ያላስፈላጊ ውድድር ውስጥ ይገባል፣ የታክስ ከፋዮች ወይ ደግሞ ልማትን ሊንጎዳ እንችላለን ማለት ነው። ወይ ደግሞ መምጣት ያለበትን ገቢ ሳናመጣ ይቀርና በሁለቱም መልኩ ነጋዴውም ወይ ደሞ ኢንቨስተሩ ከገበያ ሲወጣ ወይ ደግሞ መምጣት ያለበት ገቢም ሳናመጣ ስንቀር በመሀል የምትጎዳው ኢትዮጵያ ናት። ስለዚህ ተናበን መስራት ግድ የሚል ወቅት ነው ማለት ነው። አንደኛ ሕግን ከማጣጣም ና ሕጉን እኩል ተረድተን በወጥነት ተግባራዊ ለማድረግ ጥረት የምናደርግበት ክፍተቶችን በጋራ የምንዘጋበት ይሆናል። አንዱ ልንቀናጅ የሚገባው ማለት ነው። ሁለተኛ ከአቅም ግንባታ ነው። በፌዴራል ደረጃ አቅሞችን ማቀራረብ ያስፈልጋል። ስራዎችን ለመስራት አቅም አሁን በመድረክ ስነሳ እንደነበረው ስንዋይም በጣም ቡራቡሬ ነው። ስለዚህ የተቋማት አቅም መገንባት ላይ መቀናጀት ያስፈልጋል። መደጋገፍ ያስፈልጋል። በስልጠና በቴክኒክ ሞያ መብቃትን ይጠይቃል። የበቃው ደግሞ መደገፍ አለበት። ልምድ መለዋወጥ ያስፈልጋል ማለት ነው። በዚህም መቀናጀት ያስፈልጋል። ሌላው የመረጃ ትስስር ነው። መረጃ በጣም ያስፈልጋል ለዚህ ዘርፍ። መረጃ ፍሰቱ አንደኛ የደረሰኝ ስርዓቱ የደረሰኝ ስርዓት ለገቢ ዘርፍ ብዙም ጊዜ እንደምናነሳው ገንዘብ ነው። ለገቢ ብቻ ሳይሆን በዘርፉ ለተሰማሩት ንግዱ ላይ ለተሰማሩት ራሳቸውንም የሚቆጣጠሩበት ድርጅታቸውን የሚቆጣጠሩበት ነው። አቅማቸውን የሚያውቁበት ነው። ለገቢ ተቋማት ደግሞ ያንን ለይቶ ሪፖርት የሚያደርግበትና ትክክለኛውን ገቢ ለሀገር የሚከፍልበት ነው። ገቢ ተቋማት ይህንን እንደ መሳሪያ ነው የሚጠቅመውና የደረሰኝ ስርዓቱን የማዘመንና በዛ ልክ አጣጥመን ተቀናይተን ደረሰኙ ተግባራዊ ስለመሆኑ ማረጋገጥ መቻል አለብን። የምናመርታቸው ቴክኖሎጂዎች ተጣጥሞ ተግባራዊ መሆን አለ መተሳሰር አለበት። መተሳሰር አይደለም፣ ከገቢ ተቋማት ከውጭዎችም ጋር ከሌሎች ተቋማት ከመንግስት ተቋማት ሌሎች አደራ የተሰጣቸው በዚህ ጉዳይ ላይ መረጃ የሚያመርጩ አካላቶችም ጭምር ትስስር መፍጠር ያስፈልጋል ማለት ነው። ለውሳኔ በጣም ትክክለኛ ውሳኔ ሚዘናዊነትን ለመጠበቅ ይረዳል ማለት ነው። ልክ ነው። እስከዛሬም ያሉት ህጎቻችን በሙሉ በተቻለ መጠን ህብረተሰቡ ስለ ታክስ ያለውን ግንዛቤ በማሳደግ ታክስ በፈቃደኝነት እንዲከፍል ማድረግ ነው። ታክስ በፈቃደኝነት ይከፈል ስንል እንግዲህ ከልጅነት ከህፃንነት ጀምሮ ዜጋን ማስተማር ይጠይቃል። ስለ ታክስ ጠቀሜታ እና ታክስ ያለመክፈል ወይም ከታክስ ለመሸሽ መሞከር ምን ያህል ነውረኝነት እንደሆነ ማሳየት። ሌላው ባዋጣው ገንዘብ ሌላው በከፈለው ታክስ እየተጠቀሙ ራስን ግን ከእንደዚህ አይነቱ ግዴታ ነጻ ለማድረግ መሞከር ተገቢ እንዳሉን ማስተማር እና በመንግስት ብቻ የሚሰራ ስራ አይደለም ይሄ። ህብረተሰቡ ራሱ አንድ ከጎኖ ያለ ሰው ግብር ሳይከፍል የሚሰራ ከሆነ እሱ በከፈለው ግብር በተገነባ ኢንፍራስትራክቸር እየተጠቀመ እሱ ግን የግብር ግዴታውን የማይወጣ በመሆኑ እሱም መኮንን አለበት። ህብረተሰቡ ራሱ እንዲህ አይነት ሰዎችን በጀግንነት ሳይሆን በነውረኝነት ማየት አለበት። ስለዚህ ይሄ ትክክል አይደለም። እኛ በከፈል ነው ታክሲ እየሰራህ አንተ ግን ግብር የመክፈል ግዴታ ናት ወጣ እንዲህ አይነት ኮንሺየስነስ ወይም ንቃተ ህሊና በህብረተሰብ ውስጥ መፍጠር ያስፈልጋል። ከዚህ በተጓዳኝ ግን ይሄም የንቃተ ህሊና መገንባት ስራ ተሰርቶ የህብረተሰቡ ሞራል በዚህ መንገድ መገንባት እንዳለ ተሰርቶ አሁንም ቢሆን ህገ ወጦች አይጠፉም። ስለዚህ ህገ ወጦች ደግሞ ወደ መስመሩ እንዲመጡ ህግ ተጠቅሞ እነኛን እንግዲህ የወንጀል ቅጣቶች በተለይ በአብዛኛው ሰውን ለመቅጣት ብቻ ሳይሆን ከሱ ቅጣት ሌሎች እንዲማሩ ለማድረግ ነው እና እሱም እንዲመለስ፣ ሁለተኛ እንዲህ አይነት ነገር እንዳይሰራ፣ ሌሎችም ደግሞ እንደዚህ አይነት ነገርን ከመስራት እንዲቆጠቡ ለማድረግ ነው እና እነኝህን አቺቭ ማድረግ የሚያስችል ስራ እንሰራለን ብለን እናስባለን። በገቢዎች ሚኒስቴር በስፋት የተጀመረ አለ ግብር ከፋውን ንቃተ ህሊና ከፍ ማድረግ። አሁን እኮ ህብረተሰቡ ራሱ ሲያይ በከፈለው ታክስ እየተሰራ ያለውን ልማት ሲያይ ለመክፈል ይበረታታል። ስለዚህ አንዱ የህብረተሰቡ ሞራል የምንገነባበት መንገድ ይሄው፣ እኮ በከፈልከው ይሄ ተሰርቷል፣ ይሄ ተደርጓል፣ እንዲህ ተደርጓል የሚለውን ሲያይ ዜን እሱም ለመክፈል እሱም ለማዋጣት ፈቃደኛ ይሆናል። ስለዚህ በዚህ ረገድ የተሰራውን ስራ ማሳየት ራሱ የህብረተሰቡን የታክስ ንቃተ ህሊና ከፍ ለማድረግ ጠቀሜታ ይኖረዋል ብዬ አስባለሁ። አዎ ኢኮኖሚያችን እንግዲህ የታክስ ፖቴንሻሉ ገና ያልተሰራ ቢሆንም ከታክስ ቱ ጂዲፒ አንጻር ሲታይ ገና ብዙ የሚቀር እንዳለ ያስፈልጋል። ይሄ ግን አሁን በሚከፍሉት ላይ ሳይሆን መሰረቱን በማስፋት የማይከፍሉ ብዙ ሰዎች እንዳሉ ነው የሚያሳየው። ስለዚህ የማይከፍሉትን ወደ ታክስ መረቡ በማምጣት ሁሉም እኩል ለሀገሩ ግዴታውን እንዲወጣ ማድረግ ነው። ምንድነው አንድ ማነሳትን ፈልገው፣ በዚህ መድረክ ላይ የተለያዩ የሚኒስቴር ተቋማቶች ከፌዴራል ከ20 በላይ ተቋማቶች ናቸው፣ የናሽናል ባንክ፣ የፍትህ ሚኒስቴር፣ ንግድ፣ ገንዘብ ሚኒስቴር፣ ኢንዱስትሪ፣ ኢንቨስትመንት፣ የመረጃ ምዝገባና ማረጋገጥ። ሕግን የሚያስከብሩ አካላቶችም ጭምር ናቸው። ድማ እንዳደረጉት በክልል ደረጃ ደግሞ ለያቹት የክልል ምክትል ፕሬዚደንቶች ናቸው። ጉዳዩን ወስዶ ባለቤት ሆነው እንዲሄዱም ጭምር ነው። አሁን ያነሳ ናቸው ና በመድረኩም የተነሱ ጉዳዮችን በደንብ ቴካወይ ወስዶ ተመልሶ እንዲሰሩበትም ጭምር ነው ማለት ነው። ስለዚህ አገር የሚትለማው ይህን ዘርፍ ገቢ አቅምን ስታጠናክር የመንግስትን የፋይናንስ አቅምና የዜጎች የልማት ጥያቄዎችን መመለስ ትችል ነው። ኢትዮጵያ የምትልቆ እዚህ ላይ ስሰራ ነው። አገር የምትለማው በመንግስት ብቻ አይደለም። የግል ድርጅቶች ትልቅ ድርሻ አላቸው፣ ሚና አላቸው። ነገር ግን መንግስት የግሉ ተቋም የማይገባበት የገባ ውድቀት ያለበት ፌለሪቲ ያለበት ቦታ ላይ አስጋሪ በሆኑበት ቦታ ላይ የዜጎችን ጥያቄ መልስ መስጠት አለበት። ያንን ለማድረግ የግድ የገቢ ያቅምን እንዲሁም ደግሞ አስበን ኢትዮጵያን ለማላቅ በራሳችን የራሳችን ወጪ በራሳችን ገቢ የሚለውን ነገር ታርጌት አድርገን መሄድ ይጠበቁብናል። እኔ ይሄ መድረክ ትልቅ መድረክ ነው። ከፍ ያለ መድረክ ነው። ኢትዮጵያን ወደፊት አንድ እርምጃ ሊያስወሰድ የሚችል ከዚህ በፊት ሳንናበብ ሳንረዳ ስንፈጠራቸው የነበሩ አንዳንድ ችግሮችንም ያንን ሊቀርፍ የሚችል መፍትሄ፣ ኢትዮጵያን ወደፊት ሊያስከድ የሚችል ነው። የታችም ያለው ተመልሶ ማህበረሰቡ ጋር ቅድም ስናነሳ የነበረው ግንዛቤን መቅረፍ በሚያስችል መልኩ ግንዛቤ ወስዶበት የተጠናቀቀ ነው። አቅጣጫም በጥሩ ሁኔታ ከፍተኛ አመራሩ ያስቀመጠና ቴክ አዌ የተወሰደበት ነው። ቀጣይ መድረክ ሲመጣ አሁን ሶስት ቀናት ውስጥ ስናነሳቸው የነበሩ ክፍተቶችን አርሞ በተሻለ መልኩ ቀንሶ ለቀጣይ መድረክ የተሻለ ውጤት ይዞ ይመጣል ብዬ ነው የምጠብቆ። ማህበረሰቡም ይሄንን አውቆ ኢትዮጵያኖች ከዚህ ዘርፍ ጎን መሰለፍ እና መተባበር ይጠበቅባቸዋል የሚለውን ነው መልእክት ማስተላልፎ። እጅግ ከልብ አመሰግናለሁ።